ሰበር ዜና ዛሬ ዳኒ፣ እነዚህ ጭንቅላታቸውን ስብ የደፈነው እና ማሰብ የተሳናቸውን ጓደኞቹን ሰብሰብ አድርጎ ፕሮግራም አዘጋጅቶ ነበር። ፕሮግራሙም የሚያመለክተው ሃይሚ ቀለበት ሊደረግላት ነበረ። ነገር ግን ዳኒ ሽር ጉድ በሚልበት ሰዓት ላይ እንኳን ቀለበቱን ሊያደርግ ውርደትን ተከናንቧል። እሱም እድሜ ለሶሲ። እኔ ሰበር ማለት ደከመኝ እኮ ውድ ቤተሰቦቼ ማለት ነው። እኔ ዛሬ ሰበር በስቶብኛል። ምንም አረጋለች ውድ ቤተሰቦች ቻናል የቤተሰቦች ማለት ነው። ቅድም ሰብስክራይብ አድርጉኝ ብያችሁ አድርጋችሁኛል በጣም ነው የማመሰግነው እና ኮኔን እህታችን ማበረታቱ ውዶችዬ እና ቤተሰብ እንግዲህ ዛሬ ልባችሁ ቅቤ እንደጠጣ ተስፋ አደርጋለሁ ልክ እኔ እንደጠጣት እና እኔ የመጣሁት አሁን በዚህ ቪዲዮ ላይ ማለት ነው እኔ ከቀበጣጠርኩ ይቅርታ፣ የደስታ ነው። እኔ በጣም ነው ደስ ያለኝ እመቤቴን በቃ፣ ይሄን አሁን የተደሰትኩትን ደስታ ከእናንተ ጋር እየሳኩል አሳልፈው ብዬ ነው። ሰሞኑን ያረርኩት ይበቃኛል። እና እስኪ ደግሞ ፈታ እንበል እንደዚህ ትንሽ ማለት ነው። እና አንዳንዴ በተቃጠላችሁበት ሰዓት ማለት ነው ፈታ የሚያደርግ አይጠፋም። እና ለዛም ደግሞ ትልቁ ጠላታችን የተዋረደው ዛሬ ማለት ነው ዳኒን እያያችሁት ነው እንግዲህ ሽር ጉድ ሲል ሲያቆጠቁጥ፣ ሃይሚን ሲነካካ ምናምን ሲል ቆይና መጨረሻው ላይ ግን ውርደት ሆነ። እና ሶሲ እኔ ዛሬ ሶሲን ይቅርታ መጠየቅ እፈልጋለሁ። ምቤት እንደዛ ምንም በማያገባ ስሰድባት፣ በአለባበሷ እንኳን በማይመለከተኝ ስሰድባት ነበረና ሶሪ ሶስዬ ሶሪ፣ ይቅርታ አድርግልኝ። ዛሬ እኔ ልቤ ነው ያራሽው፣ የምሬን ነው። እና ውዶችዬ እንዴት መሰላችሁ? ያው የተንኮል መጨረሻው ዞሮ ምንም መጨረሻ እንደሌለው እናውቃለን፣ ዞሮ እንደሚዋረድ ያ ተንኮል እንደሚከሽፍ እናውቃለን። ግን ይሄዳል ማለት ነው። በአንዴ ነው ታውቃላችሁ። እኛ ያው በንጹ ልባችን ነው መሰለኝ፣ ያዘን ነው፣ የተከፋ ነው፣ የጸለይ ነው ላይሚና ለብሩኬና። በአንዴ ነው በቃ ሴራው የከሸፈበትና ፈጣሪ አምላክ በአንዴ ነው ጸሎታችን የሰማው። አዋረዶ እኮ ለዛውም በገዛ ሚስቱ ማለት ከዚህ ውርደት ፈጣሪ ይጠብቀን፣ ፈጣሪ ይጠብቃችሁ። ማርያምን በጣም ነው የሚያስጠላን ለዚህ በሚዲያ ፊት መዋረድና ደግሞ እኮ ይህን ቪዲዮ ብሎ አሁን ሲፖስተው ትንሽ አያፍርም። ከዛ ሶሲ እየመጣችና ነገሩን አደበላለቀችዋ። በኋላ ደግሞ ማለት ነው እኔ እኮ የገረመኝ ሀይሜታለች ሀይሜታለች እያለ ሲፈልግ ልሞት በሳቀ የሚገርማቸው ቪዲዮ ገና ሲጀመር ሳቅ ሳቅ ነው ያለኝ፣ ማለት ነው ለካ መጨረሻውንም በሳቅ ልጨርሰውና እኔ ደስ ብሎኛል፣ እና ከዚህ ቪዲዮ ላይ ማለት ነው ደስ ደስ እያለኝ ነው እያላችሁ ኮምት፣ እንዲሁም ሶሲ ጀግና ናት በሉልኝ በእናታችሁ። ዛሬ ታሪክ ነው የሰራችሁ። ወራዳ ልክስክስ፣ ወራዶች እንደዚህ መዋረድ አለባቸው። እኔ ስለ ሀይሚ ምንም ነገር ማለት አልፈልግም። ሀይሚ አሁን እንዳየሁት በእርግጥ በዚህ ቪዲዮ ላይ በኋላ በደንብ በስነስርዓቱ እናወራበታለን፣ ግን አሁን እንዳየሁት ሀይሚ የሰው መጠቀም ይሆናለች። እሱ ማሳዝኑኛል ማለት ነው። ከመካከል ገብታ እንዲ ክልብት እንዲ ክልብት ታደረጓት። አይ ይሄ ሆነ በቃ፣ መጨረሻው ያሳዝናል። ለአሁኑ ግን እኔ ደስ ብሎኛል። ቻው ቻው።